ሰላም የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች፣ እንደምንቆያችሁ እንደምን ቆያችሁ፣ እንደምንስ እስከሳ ተደረሳችሁ? ዛሬ ያዝኩላችሁ አንዲት ለአካል ጉዳተኞችም ለባለ ሙሉ አካሎችም ሞዴል ምሳሌ ልትሆን ስለምትችል አንዲት የዓለም ጀግና ሴት ላወራችሁ ወደድኩኝ ሄለን ኬላር ትባላለች። ኔቨር ጊቭ አፕ ን ዩር ሰልፍ ሄለን ኬላር ገና በ19 ወሯ በደረሰባት የትኩሳት በሽታ ራሷን ስታ ነበር። እናም ወዲያውኑ የማያቷንና የመስማቷን ብቃት ተነጠቀች። ስለ ሄለን ስናስብ የሚያስገርመን ማየትና መስማት የተሳናት ሴት መሆኗ ብቻም አይደለም። በሁኔታዋ ሳትበግር የመጀመሪያዋ ማየትም መስማት የማትችል የዲግሪ ተመራቂ፣ የዩኒቨርሲቲ አስተማሪ፣ ጸሐፊ ለመሆን መብቃቷ የሚያስገርም ነበር። ለዚህ የበቃትን አመለካከቷ በአጭር ቃል ስታስቀምጠው ውስንነቴ ላይ አተኩሬ አላውቅም፣ ልቤንም በሐዘን አይሞሉትም። አልፎ አልፎ አንዳንድ ናፍቆቶች ቢመጡብኝም እጅግ በጣም ስስ ስሜቶች ናቸው ያሉ ሄለን ኪለር በወስንነታቸውና በገደባቸው ላይ ለሚያተኩር ሰዎች ካስተላለፋቸው ብዙ መልእክቶች እንካችሁ። የራስን ሁኔታ እያዩ ሲያዝኑና ከንፈር ሲመጡ መኖር ክፉ የተባለው ጠላታችን ነው። ለዚህ ጠላት እራሳችንን አሳልፈን ከሰጠነው በዚህ ዓለም ውስጥ ምንም ጥበብ የሞላው ነገር ማድረግ አንችልም፣ ያለ ነገር ወይም ሁኔታህ ሌላው ሰው ካለው ነገርና ሁኔታ ቢያንስም እንኳ ሰው መሆንህን ግን ከማንም አያንስም። ክብርህ ያለው ሰው የመሆንህ ጉዳይ ነው። ስለዚህ የገጠመውን ሁኔታዎች ተጋፈጣቸው። ቀና ብለህ ለመኖርህ ወስን። በዚች ምድር ላይ ያለ ጀግና እስካሁን ምንም ክፉ ያልገጠመው ወይም ጎደሎ ነገር የሌለው ሰው አይደለም። ጀግናው ከገጠመኞቹ አልፎ የሚሄደው ሰው ነው። አንገትህን በፍጹም አታቀርቅር። ሁልጊዜ ቀና በል። ይችን ዓለም ዓይን አይኗን ተመልክታት፣ በድፍረት ኑር። የህይወትህ መለወጫ መሪ ያለው በራስህ እጅ ላይ ነው። ሌሎችንና ሌላ ጊዜን አትጠብቅ። ጊዜው አልፏል ብለህም አትቁም። የአንተ ጊዜ አሁን ነው። ጉዳይህ ያለቅና ያበቃለት ቢመስልም አንተ ከጠነከርክ፣ እንዲሁም ከልብህ እኔ አሁንም ተስፋለኝ ብለህ ከባዶ የመነሳቱ ድፍረቱ ካለህ ያኔ አንተ አንጸባራቂ ብርሃና ታያለህ። ራስንም ድሮ ከነበርክበት ባዶነት አውጥተህ እንደገና ህይወትን የመኖር ጽንሱን ውስጥህ ትጸንሳለህ ትለናለች ሄለን ኪለር ያለም ጀግኗ ሴት።